እንግዲህ ውሃው ያው ኃይሉ ኃይል አይደለም በመጣ ቁጥር ያርቃል አሪፍ ነው ቅዝቃዜዋት ነው ነው እሁድን አንድ ላይ ቀጥሎ የስራ ሰዓት ላይ ደርሰናል የዛሬው የስራ ሰዓት ዝግጅታችን ደግሞ በአንድ ዘመናዊ የመኪና ማጠቢያ ውስጥ ቆይታ ያደርጋል። በዛ ከአንድ ባለሙያ ጋር የስራ ሰዓቱ ምን ይመስላል የሚለውን የምንመለከት ይሆናል። ተከተሉ። ሰላም፣ እንዴት ነው ነው? ሰላም ነው። እኔ የምልህ ለምንድን ነው በዚህ ጋር በዚህ ጋር ባልፍ ችግር የነበረው ለምንድን ነው እስኪ ሞክሪው እስኪ እዚህ ጋር ሴንሰር አለ ሴንሰር ነው በጣም ያስደነግጣል በጣም አንቺ ብቻ አይደለሽም ብዙ ሰው እንደዚህ እየገባ እንግዲህ እና አሁን ይሄን የቀረልኝ አሁን ባታየኝና ድምጽ ሳላሰማ ገብቼ ቢሆን ኖሮ ነበር ይገርማል አንተ ሰው እንደዚህ ገጥሞ ያውቃል ብዙ ጊዜ ብዙ ጊዜ እራሱ እዛው ሴንተር ስለሆነ እዛው በእሱ ነው ራሱ መኪና አጥቦ ራሱ ራሱ ማድረቂያ ስላለ፣ እንደ መኪና ስለዚህ፣ እዚህ ጋር በሰብስ ኖሮ ጠፈንታ የሚሆነው እዛ ማድረቂያው ጋር ነበር ማለት አዎ። ስለዚህ አሁን መኪና በዚህ ጋር ሲያልፍ የገባ ሴንሰሩ ስለሚያውቅ ማጠብ ይጀምራል ማለት ነው። ዘመናዊ ስለሆነ ትቦ ጉድጓድ ምናምን ስለቀረ አሁን ከስር ራሱ ሴንሰር አድርጎ ከስር እያጠበ ነው። እዚህ ትቦ የለም። ከስር ሲገባ እንዳለ ሆዱ ነው ያለው፣ ግሪስ ምን አቧራ ምናምን እንዳለ እያጠበ ይገባል ማለት ነው። የሰው መግቢያ በዚህ ጋር ነው፣ በዛ ጋ መኪና ነው። ሴንሰር ስለሆነ ሰው ያበሰብሳል ይረጫል ማለት ነው። ስለዚህ በዚህ ለማየት በመኪና እጥበት ላይ ምን ያህል ጊዜ ሰራህ አንተ? አስር አመት እዚህ ጋር አይነካኝም። ማርሎ አይነካ ይሄ ነው። አስር አመት ሙሉ ስሰራ ግን በእንደዚህ አይነት ማሽን ሰርቼ አላውቅም። አሁን በአዲስ መልክ ተጀምሮ እንግዲህ በአዲስ መልክ አዲስ ነገር አይቻለሁ። አዲስ አስር አመት ሙሉ በመኪና እጥበት አሳልፋለሁ። ይሄኛው ማሽን ከመጣ ግን ምን ያህል ጊዜ

ያ የሰው ንክኪ የምትለው ውስጡ ነው። አሁን ውስጡ ለምሳሌ ፈር አቧራ ምናምን የሆነ መኪና ት ሲሆን በቧኪም ይሰራል ማለት ነው። ዳሽቦርድ ምናምን ትሰራለህ። ሞተርም እንደዛው ያው ማሽኑ ወደ ሞተር እንትን ስለማይ ማለት ነው እንጂ ሌላው ነገሩ ከእጅ ንቅቂ ነፃ ነው። ፈረፋንጎ ያው ገብተህ እጅ አስገብተህ ምትመታ ፓርት አለ ምናምን ነው እንጂ ሌላው እንዳለ ከእጅ ንቅቂ

እሁድ እስከ እሁድ አስር ዓመት ውስጥ በነበረ የስራ ቆይታ ምንድ ነው ትልቁ ፈተና? የመኪና ጥበት ላይ ያው፣ ትልቁ ፈተና የሰው ባህሪ፣ አንዳንድ ባህሪዎች በጣም ከመኪናው ባህሪ ይልቅ የሰው ባህሪ፣ የመኪና ባህሪ ያን ያህል እንትና ገባ፣ የሰው ባህሪ በደንብ ሳታጸዳለት ስትቀር አንዳንዱ እስከ መማታት ደረጃ የሚደርስ አረባ ስላለ ባገርም ግን በአጋጣሚ እንደዚህ ሊያሳተብ የመጣስ በቃ በጣም ከትዕግስትህን የሚያሰረስ ነገር አለ። እስቲ አንዳንድ ነገር አሳይኝ። አሁን ለምሳሌ ቅድም ስንገባ እዛ ጋር መኪናው ተረጅቶ ሴንሰር ተረጅቶ ይረጭና ይገባል። ከገባ በኋላ ይቺ እንትሯን ይዘል። ይቺ ቢጫ የምታያት ነገር ራሷ እንትን የጠበቀች ነች። መስመራ ሴንሰር እዚህ ጋር የምታያቸው ካሜራዎች እዛ ጋር የምታያቸው ካሜራዎች ሴንሰር ናቸው። እሺ እነሱ እንትን አይሉም። ልክ እዛ ጋር ፕሬሶች አሉ የምታስጀምራቸው ከገባ በኋላ ይህን ታስጀምራለ ማለት ነው። ይህ እንዳለ ራሱ የቻለ ፕሬጀር ነው። ሻምፖ ይረጫል። መጀመሪያ ሻምፖ ከረጨ በኋላ ሻምፖ ከጨረሰ በኋላ እንግዲህ ወደ ውሃው ይረጫል። ሁለተኛ ዙር ደግሞ ራሱ ነው የሚያሸው። ማሸት አይጠበቅበት በጣም ፕሪፓወር ኃይል ስላለው ራሱ በጣም ግፊት ስላለው ያስጠቅቃል ማለት ነው። እ ሌላኛው ደግሞ በሁለተኛው ዙር ደግሞ ፎም ይረጫ ፎም አ ፎም ከረጫ በኋላ ፎም ማለት ያው እንደ ሳሙና ሆኖ ግን ለየት ያለ ነው ከዚህኛው ከአንደኛው ከፍ ያለ ልክ ጸጉር ስንታጠብ ሰውነታችን ስንታጠብ እንዳለው ነው ሽታ እንዳለው ሳሙና እንደ በጣም ጥሩ ጠረን እንዳለው ሻምፖ ማለት ልክ እንደዚህ ያደርጋል። ከዛ በኋላ አሁን ውሃ ይረጨና ደግሞ ዋክስ ይረጫል። ዋክስ ማለት ደግሞ ሻይን የሚያደርግ ነው ቦዲ ላይ። አንድ መኪና ይመጣ አሪፍ ነበር በደንብ ለማየት አው ስለመጣ ሰዓቱም እንግዲህ እንጠብቃለን። ያው መስተ እንግዲህ ከስተመር ከመጣ ድንጋይ እናያለን። ያው እንግዲህ ይሄ ነው፣ ንፋስም ያደርጋል። አሁን እሱን ካር ጨረሰ በኋላ ዋክስ ካደረገ በኋላ እነዚህ የምታያቸው እንዳለ ንፋስ ይሄኛው ማድረቂያ ማድረቂያ። ቅድም ውሃ በስብሽ ቢሆን ኖሮ እዚህ ጋር ነበር ምቆመው ማለት ነው። እንደ መኪና እንዲህ ብላ ጥሩ ነበር። አረ በቀን ምን ያህል መኪና ታጥባለህ? ያኔ ለምሳሌ እንደዚህ አይነት ማሽን ሳይመጣ እንደዚህ አይነት ማሽን ሳይመጣ በፊትማ ያው አሰር እኮ አንድ መኪና መጣ። የመጀመሪያው ደንበኛ ግባ፣ ግባ፣ ግባ። የመጀመሪያው ደንበኛ ነገር እንዴት ነው?

እኔ ማለት ብቻ ነው የምትኖረው? ወይስ ቤተሰባ ትዳር መስርተሃል? ያው ምንጣፉን እስከምናጠብ ድረስ ማሽኑ ስራውን ይሰራል። ግን አዎ ግን፣ ምን ነው የትዳር ጥያቄ ሲነሳ ባልሰማ። አግብተሃል? አረ ገና አላገባህም? ተው እንጂ። አዎ ብቻ ነው የምትኖረው? አዎ ብቻ ምንጣፉን በምንድን ነው የምናጥበው? እዛ አሁን እዚህ ጋር ባ ማሽኑ እስኪሰራ ድረስ ምንጣፉን እኛ እዚህ ጋር መጣን፣ በቃ ማሽኑ ራሱ ስራውን ይሰራል። ስለዚህ የእኛ ሚና አሁን ምንጣፉን ማሽኑ ከሰራ በኋላ እኛ መተን ጎማውን እንሰራለን ማለት ነው በተለየ ደግሞ ሙሉ ስራ የሚፈልግ ከመጣ ደግሞ ኮርኒስ እንሰራለን፣ ከውስጥ ማለት ነው ከውስጥ አዎ። ኮርኒስ እየጠቆረ ሊኖር ይችላል። የተለያየ አይነት ፓኬጅ አለው ማለት ነው። የተለያየ ፓኬጅ አለው። አሁን ደንበኛችን ያዘን ምንድነው? እኛ አሁን ጥበብ ብቻ ነው ብቻ ነው። ሙሉ ፓኬጅ አለ፣ ግማሽ ፓኬጅ። ለምሳሌ ሙሉ ፓኬጅ ሲሆን ስንት ብር ነው የሚያስከፍለው? ሙሉ ፓኬጅ ሲሆን እንደ መኪና ይለያል። ለምሳሌ ፉል ፓኬጅ ውጪ ሙሉ ፓኬጅ ውጪ ማለት ነው። ፉል ፓኬጅ ሲሆን ደግሞ በዛው ልክ ይጨምራል። ምን ያህል ነው? አሁን ለምሳሌ ኮንግረስ ምናምን ጨምሮ ይሄ ሲታጠር 25 2000 ብር 25 2000 ብር ድረስ ይሄዳል። አዎ የቤት መኪና ቢትስ ደሞ ሲሆኑ ደሞ 400 ብር ሙሉ ፓኬጅ ሲሆን

ፋይል ነው የአገር ውስጥ ምርት አይደለም፣ የውጭ ነው። ፎጣውም የውጭ ነው ነው። አዎ፣ እንደምታየው በጣም ወፍራም ነው። በአንዴ ነው ውሃ የሚያነሳው። አዎ፣ ሲጠረቅ። አዎ፣ እንደሌላ እንትን አይደለም። በፊት የነበረ ፎጣ እና እንግዲህ አሁን የነበረ ፎጣ ይለያያል። አዎ፣ እና ያለን እስቲ ፎጣ ይጨመቃል። ፎጣ መጭመቅ ሳይሆን እራሱ ወፍራም ስለሆነ መጭመቅ የሚጠበቅብህ

ያው ታሽ አለ፣ ምን ትላለህ? በዛ ላይ ደግሞ ሰው ጭቅጭቁ እንዳልኩ ነው። እንግዲህ ልክ ስታሽ ደግሞ የናፍጣ ምን አይኔ ላይ ይገባል፣ ብዙ ነገር አለ። ከስር ብረት ይመታል ካና ስትል፣ አንዳንዴም ጎማም ዜሮ ላይ አርጎ ወርዶ የሆነ ነገር ትል ይችላል። አው በብዛት አይ፣ እሱ ተመስገን እስካሁን ምንም ከሰው ጭቅጭቅ በስተቀር ምንም አጋጥሞ ያቅ ጭቅጭቁ አዎ እንደውም በዚህ አጋጣሚ የተጨቃጨቀ ሰውዬው ቢመጣ ጥሩ ነበረ፣ ግን አልመጣም። ስንት መኪና ይታጠባል አሁን? ማክሲመም በትንሹ ታጠበ ከተባለ 15 መኪና ነው የሚታጠበው። አራት ሰራተኞች አለን ከእኔ ጨምሮ ማለት ነው። እንግዲህ አራታችንም ያው እንደ አየሩ ሁኔታ ይለያያል። የገባህ አየሩ ሲሆን አሁን ለምሳሌ በክረምት ላይ በጋ ሲሆን ይለያያል። የሰው እንትን ይለያያል። ማክሲመም እንኳን አርብ ቅዳሜ እሁድ የስራቅ ብዙ ስራ ብዙ መኪና የሚታጠብበት። አዎ ብዙ መኪና የሚታጠብበት ይመጣሉ። ብዙም ከሰመር ደሞ ያንን የሚመጡ አርብ ነው ያልከው፣ አርብ ቅዳሜ እሁድ፣ እሮብም አለ። እሁድ ነበር ገላ የሚታጠበው ይባላል። እንደዚያ ነው ያው እንግዲህ። አሁን በመኪና ደሞ መጣለ፣ ግድ ነው ሰውየው፣ ገላው ሲታጠብ አብሮ ይታጠባል። ብዙ ገጠመኞች አሉ። አንዴ እነዚህ እያጠበን አንዱ መጣ ስራ ፈተን ነበር የተቀመጥነው፣ እና በሃይላንዷ በታሸገ ውሃ ተብሎኛል። ገላው ነው መኪናውን ነው? አራት ምናምን ስንለው እየቀለድኩ ነው። አረተው ሰው አረተው። ያው በሰዓቱ የያዘው መኪና ያስቸነግጣል። አዲስ ራባ ፎር ነበር ያለው እና በጊዜው ዘመናዊ መኪና ነው። ዋው! እና ያኔ ደግሞ ጉርጓሪ ምናምን ላይ ስለሚሰቀል መኪና በቃ ሷላ ማለት ነው። የቧንቧ ነው ሲባል፣ አይ በሃይላንዱ ለብ ይበልልህ ነበር፣ ለብ ይበልልህ ምናምን ብዬው ነገር ብለው ነው ምንም ማለት ለማር አለ እንደውም፣ መኪና እኮ ብዙ ሰው ግቢ ምናምን ያጥባል። አይቸግረውም፣ እንደዚህ አይቸግረውም። እቤቱም ምንም ስለሚል በባሊ ጧጧ ሲነሳ ይሞካክራል። መቶ እንደ ታሸገ ውሃው የተሻለ ነው። ምንጣፉ ነው የሚቀረን። ምንጣፉ ነው እንግዲህ ወደ ምንጣፉ እንሄዳለን ማለት ነው። በዚህ ስራ ላይ ስቆያለ እንደዚህ አልኩ። ያው በጣም ትልቅ ያገኘው ስንት ብር ነው ቲፕ? በጣም ትልቁ ቲፕ ከተባለ እስከዛሬ በአስር አመት ውስጥ ያው አንድ ሺህ ብር አገኘቻለሁ። ከፍተኛው ቲፕ እሱ በጣም ደስተኛ ነው። ያው በእጅ የሰራሁበት ሰዓት ላይ ያኔ በተለመደው አይነት መንገድ ነው ደሞ በአዲሱ ማሽን ደግሞ ትልቁ ቴፔት 600 ብር ነው። 600 ብር አዎ። ሪካርዱ ግን 1000 ብር ነው። አዎ፣ ሪካርዱ 1000 ብር ነው። አዎ። ያው እንግዲህ ከነፊቱ ቲፕ ሰራ ከተባለ አዎ፣ 1000 ብር ይዘህ ትሄዳለህ። አጠቃላይ ከነመኪናው ምናምን የመኪና ብዛት ሁለተኛው እኛ ምንጣፍ አጥበን እስክንጨርስ አስተጃስረስ እሷ አጥቦ ጨርሷል ማለት ነው። ይላ እሷን ደግሞ እስቲ እናደራርቃለሁ ማለት ነው። ስራውን ጨርሷል እሱ እንግዲህ ሁለተኛ መኪናችን ነች። ከባድ መኪና ትልልቅ የጭነት መኪኖች፣ አውቶቡሶች እና ግን አይችልም ነው አይችልም፣ አይችልም ማሽኑ ሳይዙ ቁመቱ ትንሽ ስለሆነ ነው እንጂ እዚህ ሀገር ሳይሆን ዘመኑ በጣም የረቀቀበት ዘመነ ቴክኖሎጂ አለ በእርግጠኝነት ደግሞ የሚኖራል ወደፊት። እንግዲህ ያው እናስገባለን ብለን እናስባለን። እያለቀ ነው እንግዲህ ያው ላስተዋወቀ ሰው ሙሉ ስም ማን ይባላል? አብዲ አብዲሳ አዲሳ ናቆ ይባላለሁ። እንዴት አያችሁ? ስራችን በጣም ቆንጆ ነው። ዘመናዊ ቴክኖሎጂ ነው። ደስ ይላል። ማጠበያ ቤታችን ማቴ ኦቶሜትድ ካር ዋሽ ይባላል። የፉል ድርጅቱ ስም ደግሞ ሀዊናን ኢምፖርት ይባላል። ማሽኖችን ራሳችን አስመጥተን ራሳችን ገጥመን እናስረክባለን። ኒ ካይንድ ኦፍ ማሽነሪስ ማኑፋክቸሪ ማሽነሪ፣ ኮንስትራክሽን ማሽነሪ የተለያዩ ማሪካ ኪመቶችንም ከሆነ ሁሉንም አስመጥተን ለደንበኛችን የሎጂስቲክ ሰርቪሳችንም ግሎብሊንክ ይባላል። ቻይና ላይ ቤዝድ የሆነ ነው። ራሳችን ሶርስ አርገን ማንኛውም ቃ ከጉሙክ ድረስ ድረስ ፋሲሊቴት አድርገን በእጅ እናስረክባለን። ስለ ማሽኑ ቅድም ከንፈምኬል በጣም ብዙ ነገር አስረድቶኛል። ይህንን ማሽን እናንተ ራሳችሁ የምታስመጡት? እኛ ራሳችን ነው የምናስመጣው። ይሄ የመጀመራችን ስናስመጣ ነው። ለመጀመሪያ ከስተመራችን ያስመጣ ነው። ሙሉ ግዥውንም የጭነት አገልግሎትንም ጉሙክ ላይ ያለውን ነገር ሁሉንም ነገር ፋሲሊቴት አድርገን ጨረሰን የገጠማውንም ሁሉንም ነገር ያስረከብ ነው። እኛ ይሄን ማለት ይሄ ማለት እንደ መጀመሪያ ለራሳችሁ ያስመጣችሁት ነው። ያ ለመጀመሪያ እንደ ራሳችን ያስመጣ ነው አስ ሳምፕል። ለሰው ወደዚህ ቢዝነስ መግባት የሚፈልግ ወይ ኢንትረስት ያለ ሰው ቢዝነሱን አይዲያውን አይቶት ራሱ ኢምፐርሰን መቶ አይቶት እንዴት ነው ይሄ ነገር ማሽኑ ብሎ ከራሱ አይዲያ ወስዶ እንዲወስን አሳምፕል ያመጣ ነው ማሽናቸው ነው። በጣም ደስ ይላል። እንደ ከተማችን ሊሆን ይችላል። እንደ ኢትዮጵያ እንደ ማሽን ብቻ ነው ያለው ነው ሶፋር፣ ይሄ ብቻ ነው ያለው። አዎ እስከምናቀው ድረስ እኛ ያስመጣ ነው የብቻኛ፣ ይሄ ብቻ ነው ያለው። ስለዚህ የፉጣ ርክክባር ግን ግንፈ ሚካኤል ጥንቃቄ ሲሉ ሰምቻለሁ። ባልደረቦች ነው የእነሱ የሰጡ መጠሪያ ስም ነው መሰለኝ። በጣም አድርጌ ያመሰግናለሁ። የስኬት ጊዜ እንዲሆን እመኛለሁ። እናመሰግናለን። እዚህ ድረስ መጥተህ በስራ ሰዓት እንድንገኝ ስለፈቀድክ አንተ በጣም አመሰግናለሁ። መልካም ቀን እንዲሆን እመኛለሁ። መልካም ይስራ። እሺ፣ ቻው። ይኸው አስረክቤያለሁ። እሺ፣ አመሰግናለሁ። የስራ ሰዓት ቆይታችን የእስካሁኑን ይመስል ነበር የዛሬው በየቦታው መጥተን በስራ ሰዓታችሁ ላይ ከእናንተ ጋር ቆይታ እንድናደረግ የምትፈልጉ ሁሉ በምናስቀምጠው አድራሻ ልትጠሩን ትችላላችሁ። እንገኛለን። የዛሬውን ይመስላል። መልካም ጊዜ